እኔ የምኖርበት ሀገር ላይ እንዴት አላሁ አክበር ለማለት ደፈሩ? ስላለው አቡነ ጴጥሮስ ነው የምነግራችሁ ዛሬ። ግን ችግሩ ማለት ነው ከዋርኒንግ አስወጡኝ ይላል፣ ጭራሽ ሻዶው ባኑስ ከታችሁኛል። አረ ኮፒ ሊንክ በቃ ተጨቃጨኩኝ። ከዚህ በኋላ ኮፒ ሊንክ አለለም። ዛሬ የምነግራችሁ ማለት ነው የሚገርም በቃ የሚገርም ጥብስ ሆነ፣ ጁማአን የሚበቃ ለጁማአ የሚሆን ይገርም ታሪክ ነው ይላችሁ የመጣሁት እና ወደ ጭው ስመለስ ማለት ነው እንግዲህ። ወሎ ወሎ ታቋታላችሁ። ጸዴ ሀገር ድሮ ማለት ነው እስልምና በጣም የተጨቆነችበት ያው መቻቻል የመቻቻል ሀገር ምናም ቢባል ነገር እስልምናን በጣም ጨቁኖታል ማለት ነው። እዛ አካባቢ ከሃያ ሺህ ሙስሊሞች በላይ የታረደችበት ሀገር ወሎ ማለት ነው። አንድ መስጂድ አልነበረም ማለት ነው። ይሄ ነገር ያሳሰባቸው የወሎ አባቶች እንደ አውሮፓውያን አቆጣጠር በ1930 ሶስት ሰዎች ተሰበሰቡ። ጃበጋዝ ሙ፣ ሙሳ ሀጅ ሰይድ ሙሳና ብላታ ጣሃ ናቸው የተሰበሰቡት ማለት ነው። እነዚህ ሶስት አባቶች ተሰብስበው ይህንን ነገር መፍታት አለብን፣ እንዴ ወሎ ውስጥ እንዴት አንድ መስጂድ ሊኖር አይችልም? ምናምን ብለው መከሩ ማለት ነው። እና ይህንን ለማድረግ ግን ደግሞ አቡነ ጴጥሮስን ሄደው ማስፈቀድ ነበረባቸው ላቸው አቡነ ጴጥሮስ የትውልድ ስማቸው ኃይለማርያም ይባላሉ። በደብረ ሊባኖስ ገዳም ተመርቀው መምህር ተብለው ከዛም በኋላ ደግሞ ከዛ በኋላ ነው የአፄ ኃይለ ሥላሴ የንስሐ አባት ሆነው ከዛ ሎ ብሎ ደግሞ የጳጳስ ማድረግ ሲያገኙ ነው ጴጥሮስ የተባሉት ማለት ነው እና አቡነ ጴጥሮስ በጣም ወሎ ሀገር ያው ለወሎ ተልከው በቃዛ አካባቢ ጳጳስ ሆነው እንዲመሩ። ነገር ግን ማለት ነው የወሎን ሙስሊም በጣም የጨቆኑና መስ መስጂድ አንድ እንዳይኖር አንድ እንኳን መስጂድ እንዳይኖር ተውት፣ መስጂድ አላሁ አክበር እንዲባል የማይፈልጉ ሰው ነበሩ። ማለት እዛ ቅድም ያልኳችሁ ሶስት አባቶች እንግዲህ በ1930 ነው እንግዲህ ይህንን ቦታ ሊያስፈቅዱ ወደ አቡነ ጴጥሮስ ይሄዳሉ፣ ሶስቱ አባቶች ማለት ነው እና እዛ ሲሄዱ ግን ለመስጂድ ስጠን ካሉት ጭራሽ እንደማይሆን ያውቃሉ። ያው ቤት እንግዛ ስጠን እራሱ አይደለም እንግዛ መሬት ነበር ያሉት እና ያንን ሲያስፈቅዱት መስፈርት ሰጣቸው። እንዳትሰግዱ ጭራሽ ድምጽ እንዳታወጡ፣ እዛ መስጂድ ቤት ለቤትነት እንጂ በቃ ለመስጊድነት አልሰጣኋችሁም ብሎ አስጠንቅቆ ይሰጣቸዋል። ከዛ እነሱ በ150 ማርት ሬዛ መሬት ይገዛሉ ማለት ነው። ያም ደግሞ አረብ ገንዳ ሰፈር የሚባል ቦታ ነበር የገዙት። ከዛ በኋላ የዛ አካባቢ ሰዎች እንግዲህ በቃ መስጂድ የለም ምን የለም ፣ ስለዚህ በድብቅ ተነጋግረው እዛ መስጂድ ውስጥ ለጊዜያቶች ሰገዱ ማለት ነው። ከዛ በኋላ ነው እንግዲህ እስከ መቼ ድረስ እንደዚህ ተደብቀን በሀገራችን ምናምን በሚል ስሜት ተነሳስተው ሀጂ ሐሰን አስፋው የሚባሉ ሰው የመስጂዱ ሚናራ ላይ ወጥተው አዛን አሉ። ለመጀመሪያ ጊዜ ማለት እና፣ ለመጀመሪያ ጊዜ ነው ከዮሐንስ ከአጼ ዮሐንስ ጭፍጨፋ በኋላ ደሴ ላይ አጠቃላይ ደሴ ላይ ለመጀመሪያ ጊዜ አዛን በጀህር በግልጽ አውጥተው ያሰሙት እሳቸው ናቸው። ከዛ አካባቢ ሰው ምናምን በቃ ድንብርብር ወጣ። ካሁን ካሁን አቡነ ጴጥሮስ ወታደሮቹን አሰለፉ ይመጣል ብለው አዛን ሲሰሙ እንዳለ የሰገድ የለም በቃ ጭራ ለቦታው ማለት ነው። እሳቸው እላይ እንዳሉ ነው። በቃ ከሆነ ወታደሮቹ ይመጣል። ከዛ ናውረድ አልወርድም፣ ናውረድ አልወርድም። እንዴት አዛን ትላለህ ምናምን እኔ ባለሁበት ሀገር እንዴት ሙስሊሞች አላሁ አክበር ይላሉ ምናን ያለው ያኔ ነው። አካባቢው ሰውና አዛን ያሉትን ሰው ሰብስበው ያስሯቸዋል። ከዛ በኋላ አካባቢ ሙስሊም ተሰብስቦ ለራስ እምሩ የደሴ ገዥ ለነበሩት አቤቱታ ያቀርባሉ። እነሱ ደግሞ አቡነ ጴጥሮስን ይመጡና እንዴት ታስራቸዋለህ ምናምን ሲሉ ተቆጥቶ እኔ ባለሁበት ሀገር እንዴት አላሁ አክበር ይባላል ምናምን አለ ማለት ነው። ከዛ በኋላ አይ እንኳን አንተ ባለህበት አይደለም እኔም አንተም ጃኑሄም ባሉበት ሀገር እኮ አዛን ይባላል ምናም ብለው አግባብተው አስፈቷቸው ማለት ነው። አዲስ አበባ ድረስ በመምጣት ነው። ከዛ በኋላ ለጃኑሄ ወይም ደሞ ለአጼ ኃይለሥላሴ አስፈቅደው ፍቃድ ይዘው ሄደው እንደ አውሮፓ ነው አቆጣጠር አስራ ዘጠኝ ሰላሳ ሁለት በደሴ ሙስሊሞችን አዛ አካባቢ በሚኖሩ አረቦች ህብረት ተሰራ ማለት ነው። ያ መስጂድ ደግሞ ስሙ አረብ ገንዳ መስጂድ ይባላል እና፣ ደግሞ ያ መስጂድ ያ ይሄ ታሪካዊ የሆነ መስጂድ አረብ ገንዳ መስጂድ አሁንም አለ፣ በጣም ይታወቃል ደሴ ላይ። እሱ መስጂድ እንግዲህ አሰራሩ ይሄ ነው ላችኋለሁ። እንግዲህ በ1928 አመተ ልደት በኛ ማለት ነው ጣሊያን እጆች አቡነ ጴጥሮስ በጥይት ጣጣጣ ተደርገው ነው የሞቱት። ለምን ቢባል ደግሞ ጣሊያንን ህዝቦች እንዲዋጉ ያነሳሱ ነበር በሚለው በቃ እሳቸውም ተያዙ። ራሳቸውን እጅ የሰጡት ሄደው ሲሉ አንተ እንደዚህ እንደዚህ እንደዚህ አድርገሃል፣ እናስጥ ምናምን ሲሉ አረ እኔ በሰማይ አምላኬ አንድ ነው በምድርም ደግሞ በቃ ንጉሴ ኃይለ ሥላሴ ናቸው እጅ አልሰጥ ምናምን ሲሉ ወይ ያሏቸው ላችኋለሁ። አቡነ ጴጥሮስን ይሄ ነው ያለው ታሪክ እንግዲህ። ያላችሁን ሀሳብና አስተያየት ኮሜንት ላይ አስቀምጡ ወንድሜ ይህም ቪዲዮ አላህ ያለ ምክንያት አይደለም አንተ ጋ ያመጣው። ኮመንት ላይ ሁላችሁም አላሁ አክበር እያላችሁ ይሄን ቪዲዮ በደንብ ኮፒ፣ ሼር፣ ዱት ሪፖስት አድርጉ። ይሄን ሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ቆያችሁ? የሰው ልጅ የፈለገ ጠንካራ ነኝ ቢል የፈለገ ሰው አይበግረኝም አያስቆመኝ ቢል ዞሮ ዞሮ አንዲትም ብትሆን ደካማ ጎን አለችው። በዛች በደካማ ጎኑ በመግባት መጥፎ ሰዎች ይሰብሩታል፣ ስብርብሩ ነው የሚያወጡት። የሰው ልጅ ክፉ ነው። የሰው ልጅ በተለይ ይበልጠኛል። በተለይም ደካማ ጎኑ ምንድን ነው ብሎ የሚፈልግ በተለይ እንዴት አድርጌ ልስበረው እንዴት አድርጌ ላስቁመው ብሎ ይፈልጋል። ፈልጎ ፈልጎ ደካማ ጎን ካገኘባችሁ፣ ያችን ደካማ ጎናችሁን በመያዝ ነው የሚሰብራችሁ። የፈለገ ቢሆን ሰዎች የናንተን ደካማ ጎን አይወቁባችሁ። ደካማ ጎናችሁን ካወቁባችሁ፣ ያችን ደካማ ጎናችሁን ይዘው ነው የሚሰባብሯችሁ። ወገናችን ሀይባ ፈጣሪዋን እስከምትክድበት ደረጃ ነው እንግዲህ ያሳየኝ፣ ስልጣኑን ያሳየኝ፣ ይፍረደኝ፣ ልጄን ሰድቡብኝ ስትል የነበረው በጣም ስሜታዊ ሆና ስሌታዊነት ጎድሏል።